ች እዚህ ጋር ያላችሁ አምስት ሺህ ሰዎች አንዴ አንዴ አምስት ሺህ ሰው አንድ መልእክት ላስተላልፍ። ሁለት ማስታወቂያ አለኝ። የመጀመሪያው እያንዳንዳችን ሀጃ አለብን። እኔ አሁን በጣም ትልቅ ሀጃ አለብኝ። ኦርቶዶክስ ከሆናችሁ በተለይ ጾም ላይ ያላችሁ ሰዎች አስቡኝና መንሱር ጀማል ብላችሁ መንሱር፣ ይሄ ሽቶ የሚቀባው ይሄ ጉረኛው፣ የፈለግከውን በለኝ ግን ዱ አድርግልኝ በቃ፣ ሀጃ ስላለኝ ይሄን ሀጃ አላህ እንዲያወጣልኝ ዱ አድርጉልኝ አንደኛ ሁለተኛ ደግሞ እዚህ ውስጥ ያላችሁ ኢትዮጵያ የምትኖሩ ሴልስ የምትፈልጉ ሊፍት እያስመጣን ነው፣ ትላልቅ አሳንሰሮችን እያስመጣን ነው። ለመንግስት ተቋም ለግለሰብ ኮሚሽን ከ3 እስከ 5 ፐርሰንት በአንድ ሊፍት ከ300 ሺህ ብር በላይ ነው የምከፍለው። እና ደውሉልኝ፣ እኔ ጋኑ አብረን እንሰራለን፣ አብረን እንለወጣለን። ቲክቶካችንን ለበጎ እናድርገው። ዱአ አድርጉልኝ፣ አፉ በሉኝ። ታንኪ ሀቢ ስለሰጠሽ። ምንድን ነው የምትሰራው መንሱር? ይቅርታ ዋትሳፕ ቮይስ ከፍቼ አልሰማሁም። ሊፍት ነው የምታስመጣው ወደ ሀገር ቤት? ሊፍት አስመጣለሁ ከቱርክ ሀገር፣ ይሄ አሳንሰር የሚባለው ኦኬ፣ ሊፍት እሱን፣ ለአፓርትመንት ለኮንዶሚኒየም። ውስጥ ሊፍት የለም ኢትዮጵያ ሀገር ሞስትሊ። አሁን መንግስትም አዋጅ አውጥተዋል። ከግራውንድ ፕላስ ፎር በላይ ከሆነ አራት ራሱ ከሆነ የግድ ሊፍት ይፈልጋል። ስለዚህ አሁን እኛ ሊፍት እናመጣለን። ሊፍት ስናመጣ የአንድ ቤት ሚኒመም ከአምስት ከሰባት ሚሊዮን ብር በላይ ነው የሚገዙትና ያንን ሊፍት ከኔጋ ኮኔክት የሚያደርግ ሴልስ ሰው ማለት ለምሳሌ አሁን የሚሰሩ ህንፃዎች አሉ ከተማው ላይ በየቀኑ አስር አስር አስር ህንፃዎችን ሂዶ ቢያፈላልግ ከአስሩ አንዱ ቢሳካለት በትንሹ ከሁለት መቶ እስከ ሶስት መቶ ሺህ ብር ኮሚሽን እከፍለዋለሁ ማለት ነው ከኔጋ ሰውየውን ሲያፈራርመኝ ግን ሲያመጣ ገዢውን ሲያመጣ። ስለዚህ አንድ ሰው ሄዶ ፈልጎ የህንፃ ባለቤት ሊፍት ማስገጠም የሚፈልግ ሰው አምጥቶ ከአንተ ጋር ያ ሰውዬ ከአንተ ጋር ውል ከተፈራረመ ለዛ ሰውየውን ላመጣው ሰው አንተ ኮሚሽን ሁለት መቶ ሺ ትከፍለዋለህ ከዛም በላይ ሶስትና አምስት ፐርሰንት አሁን ምሳሌ ሆን አሁን ለምሳሌ የአስር ሚሊዮን ብር ካፈራረመኝ አምስት ፐርሰንት ማለት አምስት መቶ ሺህ ብር ነው። በጣም አሪፍ ትልቅ ብር ነው። ሀቢባ አንድ ነገር ልንገርሽ ሁለት አሁን ወደ አስር ልጆች አሉ ቢሮ ውስጥ ሁለት ልጆች የዛሬ 15 ቀን 20 ቀን ምናምን ቲክቶክ ላይ እንደዚህ ሳወራ ሰምተው ጽፈውልኝ ስልክ ሰጥቻቸው፣ የቢሮ ማናጀሩን ስልክ ቢሮ መጡ፣ ተነጋገርን። ልጅቷ ምንድን ነው የፈለገችው? ሰክሬተሪ፣ የቢሮ ጸሐፊ መሆን ነው የፈለገችው። 10 ሺህ፣ 5 ሺህ ወይ 15 ሺህ፣ ከዚህ አይበልጥም። ከዛ የልጅቷን ሁኔታ ሳያት፣ ግን አንዳንድ ሰው አለ አይደለ? በጣም መናገር የሚችል ማሳመን የሚችል ንጹህ የሆነ ሰው ምናምን ነገር አለና ለምን ይሄን አታደርጊም ብዬ ነገርኳት። ከዛ ለጊዜው መንቀሳቀሻ የሚሆነኝ ነገር የለኝም አለችኝና የተወሰነ ብር ሰጠዋት ማለት ነው። እኔ ወላሂ በሁለት ሳምንቷ የሁለት ግራውንድ ፕላስ ኤይት አንደኛው አንደኛው ግራውንድ ፕላስ ቴን የሁለት ተቋም ባለቤቶችን ይዛ ቢሮ ድረስ መጣችልኝ። እቺ ልጅ በትንሹ ከ500 ሺህ ብር በላይ ኮሚሽን አላት ማለት ነው። አንዳንዴ ሶስት ወርም ደክመሽ አታገኝም። ገና ወር እንኳ ሳይሞላት ደግሞ አላህ አሳካላትና ብዙ ኦፕሽኖች አሉ። ብዙ ጊዜ እኔ ሰዎችን ደመወዝተኛ ሁኖ እንዲኖሩ አልፈልግም። የሆነ ሴልስ ቢያደርጉ አንድ ሺህ አካውንት ኑሯቸው አንድ ሺህ ፎሎወርስ ኑሯቸው መቶ ሺህ ፎሎወርስ ኑሯቸው የሚሸጥ ነገር እዛ ላይ ፖስት አድርገው ስልካቸውን እዛ ላይ አስቀምጠው ከዛ ከባለቤቱ ጋር ራሳቸው እየተነጋገሩ ያንን ሽያጭ አድርገው ለምሳሌ መቶ ሺህ ፎሎወርስ ያለው ሰው አምሳ ሺህ ፎሎወርስ ያለው ሰው አንድ ቪዲዮ አሁን ስለምሳሌ ስለኛ ሊፍት ቪዲዮ ዳውንሎድ አድርጎ እኛ ጋር መቶ ሰተ ነው ምንም ብለን ፖስት አድርጎ መቶ ሺህ ሰው ቢያይለት ከመቶ ሺህ ሰው ውስጥ አንድ ሺህ ሰው ይሄ ነገር ምንድን ነው ብሎ ቢያስብ ከአንድ ሺህ ሰው ውስጥ አስር ሰው ኮሚኒኬት ቢያደርገው ከአስር ሰው ሁለት ሰው ብቻ ኦርደር ቢያገኝ፣ አስቢው ስንት ብር ሊያገኝ ይችላል ይሄ ሰው? ስለዚህ ሴልስ መሆን ነው የሚሻለው፣ እንጂ በወር የአምስት ሺህ ብር ደሞዝተኛ የአስር ሺህ ብር የሀያ ሺህ ብር ደሞዝተኛ መሆኑ ህይወትን መቀየር አይችልም። እና በተቻለ መጠን ድካም ይኖረዋል፣ ነፃነትም አንተ ሴልስ ስትሆን ፍሪ ታይም ማኔጅመንት አለክ። በፈለግከው ሰዓት መስራት ትችላለክ። ይቆጣል የለም ሰዓትም፣ በፈለግከው ሰዓት ሄደህ ፈልገህ ደግሞ ተረካልህ፣ እንጂ ደስ ይላል። ለፍተህ አንተ ያ ነገር ሰክሰስፉል ሲሆን ዞረ ፈልገህ ሄደው አይደል በየቢውልዲንግ ባለቤቶቹ ሄደው በጣም በጣም ይዞራሉ። አሁን ችግሩ ምንድነው ሀቢባዬ? ጽድት ብለው ሜካፕ አድርገው ፀሐይ ላይ መሄድ አይቻልም። ይሄን ለማድረግ መለወጥ ለበቃ ለመለወጥ ራስን ማዘጋጀት አለበት። የሆነ ፀሐይ ሊመታኝ ይገባል። መጀመሪያ ከሆኔ መነሻዬ እንደዚህ ሊፍት ደላላ ሁኜ ነው። አሁን ለምሳሌ ኢትዮጵያ ውስጥ ደላላ የምትለዋ ወርድ ይደብራል። ገባሽ? አሁን ችግሩ እሱ ነው። ይሄ ደላላ አይደለም፣ ይሄ ሴልስ ነው። እኛ ደረጃ ከፍ ታርገነው ሌላ ስም አውጡለታ። ደላላ ቃሉ ይደብራል። ለምሳሌ የሪል ስቴት ኤጀንት ነበርኩ ገባክ? በማንኛውም ሰዓት ክላይንት ከደወለልኝ ሄጂ አስጎበኛለሁ። አፓርትመንት እማከራየውን ማለት ነው። ፎቶ ፖስት አደርጋለሁ። ከፍዬ ማስዳካታር የሚባል አፕሊኬሽን አለ። እዛ ላይ ሰብስክራይብ አርጌ በየወሩ ከክሬዲት ካርዴ እየተቆረጠ አስተዋውቃለሁ። ከዛ ላይ ከስተመር ቁጥሬ አንስቶ ሲደውልልኝ ማታ ሆነ ቀን ሆነ እየሄድኩኝ አሳያለሁ። ያ ከስተመር እኮ አይቶ እሺ አስብበታለሁ ብሎ ነው እኔ ከቤቴ መኪናን አስነስቼ ወጥቼ ሄጄ አሳይቼ፣ በቃ ባለቤቴን አማክሬ እነግርሻለሁ ትለኛለች፣ ወይም ይለኛል አስብበታለሁ። ቪዲዮ ቀርጸሽ ኦልሬዲ ይላኩላቸው። ቪዲዮ ላይ የሆነ እንከን አግኝተው ወይ ሽንት ቤቱ ጋር እንትናለው፣ ማሞቂያ ውሃ ማሞቂያ አለው፣ እንደገና ሄጂ ትባያለች፣ ድጋሚ ሄጂ ቪዲዮ ቀርጬ እመጣለሁ ብለው ደግሞ ሰዓታት ሊያስጠብቁኝ ያስጠብቁኝ ይችላሉ። ግን ካስተመር ኢዝ ኦልዌይስ ራይት፣ ከስተመር ኪንግ ነው፣ እጠብቃለሁ ታዲያ ያ ነገር ሰክሰስፉል ሲሆን የማገኘው ኮሚሽን ትልቅ ስለሆነ እረካለሁ። በራሴ ነፃ ነኝ። እንግዲህ ገባ ካ ቢሮ መግባት አይጠበቅብኝም። ቤቴ ሆኜ ነው ኦንላይን ላይ የምሰራው። ከኔ የሚጠበቀው ፖስት ማድረግ ነው፣ ቤቱን ኤቭሪ ታይም ክላይንቶችን ፎሎ አፕ ማድረግ ነው። ከስተመሮቹን ደጋግሚ መጻፍ፣ እንዴት ምናለሽ፣ ባለቤትሽን አማከርሽ፣ ምን ላይ ደረሳችሁ ምናምን፣ ሌላም አለ ከፈለግሽ ተመሳሳይ አግኝቼ ልሻለሁ ምናምን እያል ኦፈር ማድረግ ሲሆን እና አግሪመንቱ ሲፈረም አንቺ የዛኔ እና ድካም አለው መጀመሪያ ላይ። በኋላ ግን ድካም አለው። ቶሎ ላይሳካ ይችላል። ቶሎ ሰው እንትን ላይል ይችላል። የመጀመሪያው ለምሳሌ የእኛ ሊፍት ሴልሶች ሂደው ሲያናግሩ የመጀመሪያ ቀን ምናልባት ተቆጣጣሪው ላይኖር ይችላል። ማናጀሩ ላይኖር ይችላል። ሁለተኛ ቀን ላይ ግን ተመልሰው ሲሄዱ ማናጀሩ ሊያገኙ ይችላሉ። ሶስተኛ ቀን ላይ ደግሞ ተመልሰው ሲሄዱ ምናልባትም ባለቤቱ ሊኖር ይችላል። እና እንደዚህ አይነት ተቋም ነው ያለን። እንደዚህ አይነት ስራ በርም እናስመጣለን። ፊኒሺንግ ሙሉ ስራ ነው የምንሰራው። የቱርክ ካምፓኒ ነው። እኛ ኤጀንት ሳንሆን ማኑፋክቸር ነን። ቀጥታ ከፋብሪካው ነው ወደዚህ የምናመጣው እና ከፋብሪካው ሰዎች ጋር ነው እዚህ አብሬ የምሰራው። ስለዚህ በርም እናስመጣለንና። የመጨረሻው ቀን ሊሳካል ይችላል። ለዛ ሰው አስር ህንፃዎችን አነጋግሮ ሀምሳ ህንፃ አነጋግሮ ሁለት ወይ አንዱ ሊሳካል ይችላል። ከዛ ውስጥ የአንዱ ስኬት ትልቅ ብር ያመጣልና ሰዎች አይምሯቸውን በሴልስ በኢንካም ሶሻል ሚዲያውንም ራሱንም ጠንክሮ ራሱን የሰው ልጅ ከ18 ዓመት በላይ ከሆነ ሀያ ዓመት በላይ ከሆነ በቃ ማሚጋ መቀመጥ የለብህም ሽሮ መብላት የለብህም ቤት ውስጥ ወጥተህ የራሴውን ነገር ክሬት ማድረግ የሚቻልበት ነገር አለ። ሌላው ደግሞ ምንድን ነው፣ የቤት ኪራይ የለባችሁም። ማሚ አለች ዳዲ አለ። የልብስ ጉዳይ የለባችሁም። የመብራት አታስቡም፣ የልብስ አታስቡም። ቤተሰብ ያለ ነው የሆነ ነገር እሺ። የቤት ኪራይ አያስቡም፣ በእናት በአባታቸው ቤት እየኖሩ የልብስ እንዴት ነው? አስራ ስምንት ዓመት ያለፈው ሰው ቤተሰቡ ልብስ ይገዛለታል እንዴ? ለልጅ የፈለግኩት ይሄንን ነገር ይሄን ከበር የሚያደርግለትን ሰው አላህ ካስከሰጠው ራሱ ተሯሩጦ ደግሞ ሌላ ኢንካም ጀነሬት ማድረግ ይችላል። ልጅ ብዬ ነው። ባይገርምህ መንሱር፣ እኔ ከ18 ዓመቴ በኋላ የእናትና አባቴን እንጀራ አልበላሁም። በ18 ዓመቴ ወደ ስደት የመጣሁት 18 ዓመቴ ጀምሮ ራሴን ችያለሁ። የቤተሰብ ከቤተሰብ አምስት አልወሰድኩም። ቤተሰቦቼን እደግፋለሁ እንጂ። ስለዚህ እኔ ሁሌ የምመክራቸው 18 ዓመት ያለፈው ሰው የቤተሰብ እንጀራ እስፔሻሊ ደግሞ ወንድ ወንድ ልጅ ደግሞ ከ18 ዓመት በኋላ የእናት አባቱን እንጀራ መብላት የለበትም። ሰርቶ መብላት አለበት በራሱ መበርታት፣ መጠንከር፣ መሯሯጥ እና ይቺን ወጣትነታችሁን ሩጣችሁ ሰርታችሁ ካላለፈላችሁ በኋላ ላይ አሁን ላይ እንደ ባሪያ ለፍተ በኋላ እንደ ንጉሥ መኖር ነው እናት አባትም በህይወት እያሉ ደግሞ ማስደሰት ይኖራል እና እንደዛ ነው። ቴንኪ ሀቢባ ንክ ሶ ማች። እና የስራ እድል ምናምን ምናምን ነገር ሲኖር ንገረኝ። እሺ፣ ፈልጋለሁ ለሰው። አዎ፣ አዎ አለን። አሁን ለምሳሌ ለምረዳቸው ሰዎች ውይ፣ አንቺማ ምን ምን፣ አንቺ ጋር ምን ነው? ውጭ ሀገር ነው። እሺ፣ የስራ እድል አንተ ጋር ሲኖር፣ አንተ ድርጅትህ የስራ እድል ምናምን ሲኖር፣ እንደዚህ ንገረኝ እና ይመጣሉ ይሰራሉ። አሳውቅሻለሁ። እሺ፣ ቴንክ ሶ ማች። ደና ሁኑ። አፎዱልላ፣ እየሰማችሁ እያማችሁኝ የነበራችሁ ሰዎች አፎዱልላ ብያቸዋለሁ። በሉ ጫው።